ወንድማችን አሁን እየተወዳደረ ያለው አንድ ወንድማችን አለ። ዲቻ ቮይሶችን አንስቶ ቤት አስገብቷል ብላችሁ አለ። እንደ የሁሉ ቮት ስታደርጉ የምትሉት ቀርሶ አለ። እንደ ያሳያችሁ ሲጋብዛቸው ሲላቸው ሲጋብዛቸው የነበረው ቀርሶ ነው ያሳያችሁ። እሱም ባታዩ እንዴት ቮት ታደርጉታላችሁ? እሱ እኮ ቀርሶ ሲያበላቸው ሲያጥባቸው ምናምን ቤት ስንት ሲላቸው ቀርሶ ስላሳያችሁ ነው ድምፅ የሰጣችሁት። እንደሱ አይነት ቻሪቲ የሚያደርግ ሰው አይተናናቅም፣ በአለም ላይ የለም እንደሱ የሚረዳ ሰው እኮ ያላችሁት ቀርሶ ስላሳያችሁ ነው እንገታቸው ። ስለዚህ እኔ ግራ የገባኝ በጣም ግራ የገባኝ እናንተን ያለኝ ፎሎ እንድታደርጉኝም እንድትከተሉኝም ላይክም ሼርም እንድታደርጉ ኮሜንትም እንድትጽፉልኝ ምናምን አለ በቃ ካለን ነገር ላይ ተካፍለን እንኑር። የደከመውን እናብርታ፣ ያዘነውን እናጽናና። የኔ እዚህ ጋር መኖር ቢያንስ ለአንድ ሰው ይጠቅማል። ለአንድ ሰው እኔ እስካሁን ፍራኦል ረክታል ረክታሉ ካላችሁኝ፣ በህይወቴ በህይወቴ ሰው ረድቼ በጣም የተደሰትኩት አንድ ሰው ነው። በጣም የተደሰቱት ይህ የኤሌክትሪክ ዊልቸር ገዝቼ የሰጠው ሰው በእግሩ በመቀመጫው የሚንፋቀቅ ሰውዬ። እሱ ሰውዬ ለምን ራሴ ተሸክሜ ከአሜሪካ ተሸክሜ ዊልቸሩ ዱባይ እጅ ከዱባይ ኢትዮጵያ ዊልቸሩ ስላደረስኩለት፣ ከዛ ደግሞ ተደስቶ ሳየው እስካሁን ድረስ በህይወት ዘመኔ ካደረግኳቸው ሁሉ የመንፈስ እርካታ የሚሰጠኝ እሱ። እኔ ሰው በመርዳት አረካ። ሰው ረድቼ አረካ። እያቁነጠንጠኛል። ሰው ካረዳው ራሱ ለሰው የሆነ ነገር ካልሰጠው ካረ ጥሩ ስሜት አይሰማኝም። በቃ መርዳት፣ መስጠት በጣም ነው እንደ መስጠት የሚያስደስተኝ ይላል። ራሴ ጋር አጉድዬ እሰጣለሁ ነው። ስለዚህ እኔ አልደረስኩባችሁም፣ በምናችሁም አልደረስኩም፣ በቤተሰቦቻችሁ አልደረስኩም፣ በቤታችሁ በድንበር አልደረስኩባችሁም፣ አልሰደብኳችሁም። ምን አ እኔ የሰጥ መስጠቴ ነው ችግር ያመጣብኝ። ልቦች ጋር መጠጋት፣ ልቦች ጋር በ ምስኪኖች ጋር፣ የወደቁት ጋር ሄጃ አይዟችሁ ማለት ምንድን የጎደለው ምናም ማለት ያ ነው እንትን ያለው። ስለዚህ የኛ ኢትዮጵያውያን ደግሞ ብዙ መረዳት የሚገባቸው ሰዎች አሉ። እርዳታ ብዙ ጊዜ እንትን ይላል። አንዳንዱ እንደውም ያለው ምንድነው ከውጭ ድርጅት ተቀብለ ነው የሚሰጠው፣ ዘርፎ ነው የሚሰጠው። ዘርፎ መስጠት መቻል ትልቅነት ነው በነገራችን ላይ ዘርፎ መስጠት። ማነው ነው ሰርቆ የሚሰጥ? ዘርፎ መስጠት በጣም እንትን መባረክ ይፈልጋል። ለምን ዘርፎ እኮ ዘርፎ ህይወቱን ሪስክ ላይ ሰጥቶ ከዛ የዘረፈውን መጥቶ ሲሰጥ ትልቅነት እና ደግሞ ከውጭ ድርጅት ነው የሚሰጠው ተባለ፣ እሱ ራሱ ትልቅነት ነው። ከነዚህ ከአሜሪካኖች ተቀብሎ ለእኛ ሀገር መርዳት እኮ ትልቅነት እኮ እሱ እኮ ልብ ይጠይቃል እኮ ልብ ይጠይቃል። እና እኛ ነው እንትን ነው። እኔ የምጎረረው በእግዚአብሔር ነው የምጎረረው። እኔ የምጎረረው በነገራችን ላይ በእግዚአብሔር ላይ እሱን የመሰለ አባት ስላለኝ ማለት ነው። ከማንም እጅ ተቀብዬ አላውቅም። ከእግዚአብሔር እጅ የምቀበል ሰው ስለሆንኩ ልቤን ስለማውቅ እግዚአብሔርን በደንብ ጠንቅቄ ስለማውቅ አውቀዋለሁ ስላችሁ ደግሞ እግዚአብሔርን በደንብ ነው የማውቀው። እያንዳንዱ ነገር እኔ እኔ እችን ለመግዛት እግዚአብሔርን ጠይቄ ነው የምገዛው። ይውጣላችሁ። እቺን ለመግዛት እግዚአብሔር እንዲህ አድርግልኝ፣ እንዲህ አድርግልኝ። እኔን ብቻዬን ብታገኙኝ በእኔ እምነት ጉዳይ፣ የእኔ እምነት ፍራኦል እብድ ነው እንደ ልትሉት ይችላል። ይህ ሰውዬ ግን ጤነኛ ይመስለኝ ነበር፣ ለካ እብድ ነው እንደ ነው የምትሉት። እግዚአብሔርን የማምንበት የእምነት ልኬቴ እንደ እብድ ነው። አይገባችሁ ባለፈው ስትሳሳፉ ነበር አይቻለ። ተቆራርጦ የመጣ ምስክርነት፣ ገና ምስክር መች መሰከርኩ? የእኔ ምስክርነት እንደውም ሊያስጫዋቹ ይችላል። እብድ ነው፣ በቃ ሰውዬ ሁለተኛ እናናገረው፣ ከዚህ ሰውዬ ጋር እንቆም ልትሉ ይችላል። ለምን? እኔ የማመልከው እግዚአብሔር በዚህ አጥንት ላይ ሕይወት ዘራለሁ የሚል ነው። በደረቀ አጥንት ላይ ሕይወት የሚዘራ ስጋ የሚያለብሰ እናንተ የምታውቁት እግዚአብሔር ደግሞ የሚቀስፍ እግዚአብሔር፣ ቀሳፊ የተባለ ሩቅ ያለውን እግዚአብሔር በሆነ ሰው በሶስት በአራተኛ ወገን ማግኘት የምትፈልጉትን እግዚአብሔር ነው የምታውቁት። እኔ ግን የማውቀው ዳይሬክት፣ የማገኘው እንደ አባት እና ልጅ የማውራውን እግዚአብሔር ነው።

ስለ ቁርስ አስብ አዘው። አንዱ እንቁላል በላ ካለ አንደኛው ደግሞ ጥብስ ነው በለው። አንደኛው ደግሞ ጁስ ነው መጠጣት ሶስቱም ካሉ ሶስቱም የተለያየ ምግብ አዘው። የት እንደተኙ በማይታወቅ አተኛኘት ለጥ ብሎ የሚያደርግ ጠዋት ሲነሱ ግን ኦርደር ያደረጓትን ማግኘት ይፈልጋሉ። ጠዋት ሲነሱ ያዘዟትን ማግኘት ይፈልጋሉ። እኔ እግዚአብሔር ጋር እንደዛ ከእግዚአብሔር ጋር እንደዛ የምፈልገውን ነገር ነግሬው ማግኘት ይፈልጋል፣ እንዲያደርግልኝ ይፈልጋል ሳምነው እንዳገኘት አድርጌ ነው ማምነው። ያደርግልኝ እስካሁን፣ እያንዳንዱ እኔ ጋር የምታየት ነገር ተክላላ እግዚአብሔር ያደረገልኝ፣ በራሴ እጅ ያመጣት እዚህ ነው ምንጫቸው፣ ሰው እዚህ ነው ምንጫቸው። ዘርፎ ነው እግዚአብሔር ሲያደርግላችሁ፣ በነገራችን ላይ እንደዛ ዘርፎ ነው እንዳትል፣ የተዘረፈ ነገር አገኘ፣ ሰርቆ ነው፣ ስሙ ሊገነባን ደፍሮ ነው፣ ገሎ ነው፣ ዘሎ ነው፣ ጦጣ ሆኖ ነው፣ ዝንጀሮ ሆኖ ነው፣ እባብ ሆኖ ነው ይሏቸዋል። እግዚአብሔር ሲባርክ እንደዛ እግዚአብሔር ሲባርክ እንደዛ እግዚአብሔር ካንተ ጋር ሲሆን እግዚአብሔር ስታምነው እንደዛ እኔ እግዚአብሔር ሳምነው ግግም ይሄ ምንድነው? ስግጥ እንደሚለው ስግጥ ብዬ ነው እግዚአብሔር፣ ስግጥ በእውነት ነው የምላቸው። መኪና እኔ እናቴ ተነግራችሁ ነበር። መኪና ስገዛኔ ነኝ፣ ዩቲዩብ ላይ አይቼ ይሄን መኪና መግዛት እፈልጋለሁ። ዊክ ነው የምገዛው። ብር ስላለኝ አይደል? ገንዘቡን ግን ይሄን መኪና እገዛዋለሁ፣ ይሄን ቤት እገዛለሁ ነው የምላት። መነጋገረውና ማሰበው ግን በማን ነው? በእግዚአብሔር ነው በእግዚአብሔር አካውንት ነው የማስበው፣ በእግዚአብሔር ነው የማስበው። ስለዚህ እግዚአብሔር ሳይጋበዘ ምሳ ትላለህ እንዴ? ዘመንን የምታበላሽው ስድብ ከርስ ነው። በዘር ላይ ነው የምታመጣው፣ በልጆች ላይ ነው የምታመጣው፣ በማንነት ላይ ስድብ ከአፍ ሲወጣ፣ ስድብ ለአውሬው ተሰጠነው። አንዳንድ ጴንጤዎች ሲሰድቡኝ አያለሁ። በኮሜንት ምናምን ገብቼ ሳይ ሰድቦኝ፣ ከዛ ውስጥ ላይ ጌታ ሆይ ያለ አንተ ማን አለ እግዚአብሔር ሆይ እረኛዬ ነው የሚያሳጣኝ የለም ይላል። የሚያሳጣ ኦሬዲ ንግግር ነው ልብ ነው እኔ በዘመኔ ማለት ነው ይሄ ሶሻል ሚዲያ ላይ አንድ ሙስሊም ሰድቦኛ አንድ ሙስሊም አንድ ሙስሊም እኔ ሶሻል ሚዲያን ዝም ብዬ ገብቻ ያለሁ እንደዚህ ስድብ ኮሜንት ላይ ምናምን ገብቻ ጴንጤ ነው ገብቼ ሳይ ጴንጤ ነው ፕሮፋይሉ ላይ ጌታ ምናምን ምናምን እስኪል እንደዚህ ዮሐንስ ወንጌል እንደዚህ ላል እንደ ከዛስ ጸልይልኝ ይላል፣ ይመጣናል። ጸልይልኝ ይላል። አንተ ይሄድ ይወት ቀረመችኝ የምትለው ይግረም ይሄድና እዛው ብሎ ከሆነ ተገረመ እዛው። ስለዚህ አሁን ይሄ ብትጸልይለት ቢንከባለት ምን ቢል እግዚአብሔር ኔቨር ኤቨር መልስ የለውም። ባለ ትዳር ልጆች ያላቸው መጽሐፍ ቅዱስ ይዘው ምናምን ሙልጭ አሉ፣ በሚሰድቡኝ አሉ፣ ሙልጭ አሉ በኮሜንት ከዛ እግዚአብሔር ለምንድን ነው እኔ በፊት ከእግዚአብሔር ጋር እከራከራለሁ እግዚአብሔር ለምንድን ነው የማትባርከው ሰው ለምን እንደዚህ አታደርግም ለምን እንደዚህ አታደርግላቸውም አንተ ሁሉ የሞላህ ነህ ምናም ብዬ በጣም ከእግዚአብሔር ጋር እናቴን በጠይቋት እንደዛ ነው ምትነግራቸው ስለ ሰዎች በጣም እከራከራለሁ ከእግዚአብሔር ጋር ከወይኒሼት ጋር ራሱ አውርተናል ይህ ጉዳይ በቀደም እና ሳስበው እግዚአብሔር ራሱ ምን ያርግ ጌታ ኢየሱስ ራሱ ያሳዝነ በጣም ነው ያሳዝነው እኔ አሁን ማዝነው ለሰው ሳይሆን ለራሱ ለጌታ ኢየሱስ ነው ማዝነው ያሳዝነኛል በቃ እንዳለ በቃ እኔ እንጂ ኤርሚ እንዴት እንደቻላችሁ እንጂ። በሙሉ የሌባ ስብስብ፣ የተሳዳቢ ስብስብ፣ የምን ስብስብ፣ የዝሙት ስብስብ፣ የውሸታም ስብስብ ምናምን ያለው እግዚአብሔር እንዴት ብሎ ምድሪቱን ይባርክ? የዝና ስብስብ እኔ ጋር እንደዚህ በል እኔ ጋር እንደዚህ በል የሚል ስብስብ ነው። ስለዚህ እኔ እግዚአብሔር ምሳ ስለጋበዘኝ አይገርማችሁም? ምሳ ስለጋበዘኝ አይገርማችሁም? ምሳ ሳይሆን ምሳ በጣም ትንሹ ነገር ነው ትንሹ ነገር ነው እኔ እዚህ ምድር ላይ ያከበረኝ እግዚአብሔር እኔ ስነሳ እንቅልፍ ጠግቤ ነው እንጂ የምነሳው ወይኔ ረፈደብኝ ብዬ ተነስቻለሁ። ይህን ያደረገው እግዚአብሔር